ች የላት ነው እንጂ በዋሳት ከብት ነኝ። እንዲህ እኮ ነው ያኛውንም፣ ባለ የተዘረፍኩት፣ አባቴ ሙት፣ ያኛውንም እኮ ከወሰደችው አብራኝ ቡና ስጠጣ የነበረች እኮ ሪከርድ ያደርግልኝ ነው። ጀሀነም ግቡ! እኔ ዜድ ሱዳን ሰውዬ ጋር ሂጅ። ነው መተት የማሰራባችሁ ሁለታችሁም፣ ፍቅረኛ

ወደ አድርግልሻለሁ ችግር የለውም፣ ችግር የለውም። ምን በል አልቅብሽም፣ አልቅብሽም። አይጀነሽም ወይ ገብሬ ይጀነሽም። የኔ ጨዋ ብራዘር እኔ ወንድሜ ነው አባቴ። ፋሲጋ እንደዚህ ቁልት አድርገታል። ዛሬ በርስ ልዩ ስለሆነ አስታርቅኝ ብላ እሁ ልታብድብኝ ነው። ህረን ያጋር ቁም፣ ፕሊስ ኖ ሞር ሰምተው ልኬላለሁ። ኧረ በገብርኤል ጭራሽ እያጣላሽኝ ነው። ደልችው ዜድ እያጣላሽኝ ነው ጭራሽ ነው። ቮይሱ ላክሽለት እንዴ? ድምጼ፣ መታረቅ አልፈልግም ያልኩትን ላክሽለት? ዜድ ደግሞ አስታርቂኝ ነው ወይስ አለያይን ያልኩአለያይ ያል ብገባ ኮ ለረጁ ነበረ። አስታርቂ ለው ለአንቺ ምን ሲያንቀለቅለኝ አስታርቂም ብዬ ነው። በጣም አብረን ነበርን፣ አብረን ነበርን የምር አይደለም ፀጉር ይህን ቅባት ሲቀባኝ አብረን እያወራን ምን መሀል ሴጣናችን እንደገባ ሴጣን ምን መሀላችን እንደገባ

ማለት ፈልገ፣ ቆይ በቃ ነገ አወራለው። እሺ ብሩኝ፣ እሺ ነገር ነገ ቁጥሩን የሰጠው ዛሬ አውሪ

ቀድሜ ነግሬዋለሁ። አልተነሳኒንግ አለብኝ ጋይስ፣ እና እኔ የምላርገው ራሱ ከሄደ ቻው፣ ሄደ ወይ ጠፋ። ቆይ ቆይ ምን አድርገው ደላከልኝ፣ እየው አየሽ እየሳቀ ምንም አይልም አልኩሽ። እሱ እኮ በዚህ በዚህ እኮ አንጣላለን። እያዋረደች መኪና እየተገባች ለምትሄደው ግማሽ አረ በማርያም ሐቢብ በድምፅ ላክልኝ አላለው። በአላህ ቀጣይ በአህያ ትሄዳለች። ቀጣይ በአህያ ትሄዳለች። ሀገርሽ ግን እኔ ምን እንደሚለኝ ሰማሻ? እኔ ምን እኔ አስታርቁኝ ስል እሱ አህያለን ይመኛል፣ ተሳፍሮ እንዴት መኪና በሞላበት አገር አየሻል? አየሻ ሳምሪ ግን ትመችለሽ። ልቤ በጣም ተሰበረ። ቴክስት አይጽፍልሽም? ግዩ፣ ለኔም ጻፈልኝ እኩል እዩ። ምን አለሽ? እንኳን ተወለድሽ የኔ ደርባብ፣ የኔ ድንብላት ድንብላ የኔ ፍቅር ሮማንሲ ባክሽ፣ ምንም ቴክስት አልጻፈልኝም። ገብርኤልን ዝም ብዬ ነው የምቀባጥረው። ኦላይላ ተዘብዝፎ አለ ስሙ አላ አላ ያክድስ ስ! የኔ ፍቅርስ ዜዶ በቃ ካሁን በኋላ አትልቀሚ እኮ ምንም እኮ ለማጣላት እኮ እንደበፊት እኮ ጉርጓር መቆፈር የለብሽም እራሳችን ጉርጓር ቆፍረን ገብተናል ላስ አትልቀሚ በቃላስላስሎስፋሽቆእሽፍቅርእሽሽቢቢእሽጠምሪ ጠምሪ ገድቶ ሲገድቶ የቆፈርከው ጉድጓዱስ ግባ በይልኝ በይው። ያዚ እሺ፣ የቆፈርከው ጉድጓድ ግማ እንተ እ ሀቢብዬ የኔ ፍቅር፣ ያዚ አንተ ያፈቀርኩት ቀን የሰከርኩት በቀን ይሁን። ያፈቀርኩት ቀን የሰከርኩት ቀን ይሁን ሲጀመርን ያፈቀርኩ ቀን ሰክሬ ነበረ። በዩ ሲጀመርን ያፈቀርኩ ሰክሬ ነበር። ሳላቅህ ሳላቅህ ሳላቅህ። አቢብዬ ፍቅር የኔ ቆንጆ አቢብዬ፣ የኔ ፍቅር የኔ ቆንጆ። ተለያየን ተለያየን ተለያየን ተለያየን። አቢብዬ አቢብዬ፣ የኔ የዋ ድምፅ ላከልኝ፣ እየጠጣሽ ድምፅ ላከልኝ።

አየሽ፣ ታፈቅሪው ነበር ቄጥሽ እስኪቃጠል። እንኳን ደስ አለሽ። የሶስት መላጣ ልጆች አላይለአንኩም አንቺም ሀቢብን የሶስት መላጣ ልጆች ባናታችሁ ተከከሉ። እኔ ሀቢብን አስር ጥፍ የሚያክል ነገር መስጠት ይችላል። አም ቢውቲፉል ገርል ሲጀምር ሁለታችሁም ትመሳሰላላችሁ አሉ። ቤት ላይ ማሽ አረጋላችሁ? አዎ እናደርጋለን። የኔ ሀቢብ የኔ ውድ ጭ እንኪ እንኪ። ቆይ ስሚ መጀመሪያ ስሚ የእኔ ውድ ደህና ደርያለኝ። በቃ የእኔ ውድ ደህና ደርያለኝ። በይ እኔ ቦይስን የማደርግለት ስሚ ክርስቶስ የእናደርልኝ አባቴ ደህና ደርልኝ አባቴ ኪ ዘዳብታና ድስ ጋሪኩ ድደስ ነው።

እኔ ልቤ ተቆረጠ። ሴትዮዋን ብርጭቆ እግሬን ይቆርጠኛል ማለት ነው። ምን አባቱ ደግሞ ለወንድ

የሀቢብ አይነቱን ሰላሳ አሰልፋለሁ። ማይኔሚስ ውሽዬ፣ ኮንፊደንስ ያለኝ ሴት፣ እምሰራ ጀግና ሴት። ኦኬ፣ ሀቢብ ሰላሳ ሀቢብ ይመጣል። ማን ነው ሀቢብ? ዝ ሀቢብ ማሬ፣ አጠገብት ያለው ባህር ሂድና ግባበዩ። አስታርኪም ብዬ ቁጥሩን ብሰጣት ትጀነጅነዋለች። ማሬ፣ አስታርኪም ብዬ ቁጥሩን ብሰጣት አለይ ዜድ ከሀቢብ እኔ ንኩም ያዳምጠኝ የለም

እነዚህ እኮን የሚገርመኝ፣ ሽልጥልጥ የሆነ ወንድ ምን አረገ? ምን አረገ? ልተኛ በታ ልዝጋው፣ ልተኛ፣ ልተኛ አላችሁ ወይ? ዜጣ እና እነዚህ ይጣሉ ገና ራጅና እሷ ደግሞ አጣላችኋለች ሁለቱ ኦ

አይ ሀቢ ምነካው ግን ማርዬ? ዱባይ ወንድ እኮ ነው። ሲያድር ሲያድር ያገረሽበታል። ሴቶቹ እንዳለ ሀቢብዬ፣ ፍቅርዬ፣ ማርዬ፣ ስኳሬ ሲሉ ጡነት መሰለው። ኧረ ላዳርም አይሆኑም

አይ ዶንት ኖ፣ እንዳትደውይ እንደ ምይ ስራ ማን ስሙ ሀቢብ ሙሳቢብ ዜድ መርጦ ከሄደ ለምንድን ነው የምትደውይው? አራይ አይመልሰው። ማሪ ነይ ስሚ፣ ስሚ የኔ ቆንጆ፣ ደህና ደሪኮን ያላት ከዚህ በላይ የምንፈልግሽ የኔ ቆንጆ አላት። እራጁ ይቅርታ አድርጊልኝ፣ ማለፍ አልችልም።

ሰባት ቀን ካለ መቋረጥ እንሻላ፣ ያረቢ ፈጣሪ፣ ልቤ ንጹህ ስለሆነ ይሰማኛል። ሰባት ቀን ያለ መቋረጥ ተቅማጥ ያዝ እንዳለ ኮምፕሌን ያርጉ ፈስ ወደ

እኔ ቆንጆ አላት እኮ፣ ሰማሽኝ? አላት ቦይሶ፣ ምን አወራችሁ ሌላ ዜዷ? ምን አገባሽ? ምን አገባሽ? ላዝም አንዴ ፍቅር ነው መሆኑ፣ ፍቅር ነው። ማነው የአንቺ ፍቅር? የአማራዊት፣ እውነትሽን፣ የኔ ፍቅር የጂስ ነምበር ማሬ ረጁዬ ፍረጅዬ የኔ ቆንጆ የእኔ ንጹህ ጓደኛ አንቺ ብቻ ንሽ ጓደኛ፣ ቲጅዬ ቴንኪ የኔ ፍቅር። ሌሎቹ ከሀዲ ናቸው። አስተራቂ ሁላ

እንትን ኤርሚ ቅድም በየአይነቱ ምናምን እንበላለን ብሎ የነበረ ሲቀረብ ኦንላይን የለም። ኤርሚ ስማው፣ ድምፁ፣ ቮይሱ፣ ድምፅ ስማ በይው።